ጠብ ውስጥ መግባት አይፈራም እና ከህዋትም ጋር፣ ከሻቢያም ጋር፣ ከሌላውም ጋር፣ ከሌላውም ጋር መጋጨት መላተም ከፈለገ ሶል ወዲያው ነው ሄደው ነው። በቃ አባረ በለው፣ ጡት ነካሹን ፋኖ፣ ሀገር አፍራሹን መድረሻ ሰጣው፣ ግረፈው፣ አባረው እስኪያውቅ ልኩን። ማረኝ አይለምደኝም በቃኝ ብሎ ካላመነ እንዳትበቃው። ሀገር አፍራሹን ጡት ነካሹን ፋኖ ከአስክሬን ጋር ጠብ ውስጥ የገቡ ሰዎች ታሳዝኑኛላችሁ። ሞቷል። ነገ ትሞታላችሁ። ሁላችሁም በምን እንደምትሞቱ አታውቁም። እሱ ምንም ሳይሰቃይ ሳይታመም ምን ሳይል ሳይለምን ምን ሳይል ሊሞት ሀብቱን በሙሉ ጥሎን ይለው ፓርታም ነው። ሰለሞን ሰለሞን ተካለኝ ከታላቋ ትግራይ የፖለቲካ ድካም አረፈ የሚል አስተያየት የሚሰጡ አካላት አሉ። በተለይ ከሸራተን ቆይታው በኋላ አማራነትን ክዶ ቆይቶ በመጨረሻ ወደ ተጋሩነት ተቀይሮ አማራን በጅምላ ሲሰድብና የጅምላ ግድያ ቅስቀሳ ሲያከናውን ቆይቷል። ያም ሆኖ ጓደኞቹና የቅርብ ሰዎቹ እንደሚሉት ከሆነ የአማራን ሕዝብ በጅምላ መስደቡ ስህተት እንደሆነ ተረድቶ ይቅርታ ለመጠየቅ ጊዜ እየጠበቀ ሞት እንደቀደመው ይናገራሉ። ለምሳሌ አሁን የአማራ ማህበረሰብ በድፍን እንዴት ይሳደባለ ልክ አይደለም ስለው አይ፣ የሆነ ጊዜ ላይ አመቻችተን የሆነች ነገር በዛች ለዚሁ ፐርፐዝ ብለ ከምታረግ የሆነ ነገር ሲኖር በዛው እግረ መንገድ ይቅርታ ጠይቄ አልፋለሁ። እኔ ያኔም ሳነሳ እግረ መንገድ ነው እንጂ ፐርፐዝ ላይ እሱ ላይ ብቻ ተኩሬ አደለም። እና የሆነ አጋጣሚ ይፈጠራል፣ ግድ የለም እና ያኔ ይስተካከላል ሁሉም ነገር እያለ ነበረ ግን ሳያስተካክለው ያው እንግዲህ ሞቱ ቀደመው። ዲያስፖራው ሰለሞን ተካልኝ ምድር አሜሪካን ሲረግጥ እንደ በርካታ ተበደልኩ ባይ ኢትዮጵያውያን መንግስትን ተቃዋሚ ዲያስፖራ ሆኖ እንደነበር ይታወሳል። ሰለሞን ራሱ እንደሚናገረው በወቅቱ ፖለቲካዊ ዘፈኖችን ይዘፍን ነበር። ክረምት ላይ የተወሰኑ ሰርጎችን ከመስራት ባሻገር የፖለቲካ ፓርቲዎች የውይይት መድረክ ሲኖራቸው በየስቴቱ እየጠሩትና እየከፈሉት ፖለቲካ ነክ ዘፈኖችን ይዘፍናል። ስብሰባዎቹ ከመጀመራቸው በፊትና በኋላ በሚኖረው የመዝናኛ ፕሮግራም ላይ የሚዘፍነው እሱ ነበር። ከዚያ ግን ድንገት አቅጣጫውን በመቀየር ባልታወቀ መንገድ ወያኔ ምራሹን የኢህአዴግ መንግስት ልማቶች ሲያደንቅና በአዲስ አበባ ሸራተን ሆቴል ሲዝናና ተገኝቷል። ሰለሞን ስለዚህ ጉዳይ ሲናገር በመንግስት ጭፍን ተቃዋሚነት ተሰልፌ መንግስትን የሚቃወሙ ዜማዎችን ነበር የማቀነቅነው። የመጣሁበት መንገድ ጥሩ አልነበረም፣ የብደት ዘመን ነበር ሲል መንግስትን የተቃወመበትንና ከህዝብ ጋር የወገነበትን ወቅት እንደሚጸጽተው ተናግሯል። ባለፈው አስር ዓመት ያመንኩበትን ሰርቻለው አልፏል፣ የሚለው ሰለሞን ያ ያመንኩበት ነገር ግን አሁን ተቀምጬ ሳስበው ጥፋት እንደነበር አምኜበታለሁ። በፍርድ ቤት የተከፈተብኝ ክስ ሲነሳልኝ ህዝብንና መንግስትን ይቅርታ ጠይቄ ሀገር ይገብቻለሁ። እኔ ከእንግዲህ ህዝብና መንግስትን ለማራራቅ ሳይሆን ለማቀራረብ ነው የምዘፍነው። ከዚህ በኋላ እኔ ፖለቲከኛ አይደለሁም። እንድትጽፈውና የኢትዮጵያ ህዝብ እንዲያውቀው የምፈልገው ከአሁን በኋላ ፖለቲከኛ አይደለሁም። እንደ ማንኛውም ዘፋኝ ወጥቶና ገብቶ መስራት የምፈልግ ነፃ ሰው ነኝ። የኢትዮጵያ ህዝብ ከዚህ በፊት የሰራቸውን ስራዎች እንደ መልካም ተግባር የሚቆጥርልኝ ከሆነ ድሮ እንደሚወደኝና እንደሚያከብረኝ ይቀጥልበት ሲል ሀገር በገባ ወቅት ለጋዜጠኞች መናገሩ ይታወሳል። ለህወሀት ያለው ፍቅር የበረታበት ሰለሞን በመጨረሻም የትግራዩ ጦርነት ሲፈነዳ የታጋዮችን ሽርጥና ባንዲራ ለብሶ በአሜሪካ ጎዳናዎች ላይ በተቃውሞ ሲንከባለል በርካቶች ታዝበውታል። ያንን አቋሙን ለምንድነው ሰው እንደ ኔጌቲቭ የወሰደው? ማለት ጥቁር ቀላል ያልሆነ ሰው ወደ ሻቢያ ወደ አምናምን እየሄደ ባለበት እሱ ግን እንዴት የትግራይ ህዝብ የጨፈጨፈ አካል ጄኖሳይድ የፈጸመ አካል ሄደህ ትጣመራለህ ብሎ የእነ ደብረ ጽዮን ቡድን ሲወቅስ ሰው ለምንድን ነው በነጌቲቭ ያየ በወቅቱ ወጣ ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ የሚለውን አባባል በመጠቀም በርካቶች ግርምታቸውን ይገልጹ ነበር። ሰለሞን ተካልኝ በትግራዩ ጦርነት ወቅት ከወያኔዎች ጋር በመቆሙ ብቻ ተቃውሞ አስተናግዷል ማለት የሚቻል አይመስልም። ይህ እንደ ማንኛውም ሰው ተጎጂ ካለው ወገን ጋር አብሮ ለመቆም ያደረገው ሊሆን ስለሚችል መብቱ ሊሆን ይችላል። ነገር ግን ሽሮ በስጋ ወዳለሁ የሚለው ሰለሞን የትግራይ አክቲቪስት ከመሆንም በላይ በመበሻሸቂያው መድረክ የፊት መሪ ሆኖ መገኘቱ ነው በበርካቶች ዘንድ ሀዘንን የፈጠረው። በርካቶች ከሚሰጡት ሀሳብ መረዳት እንደሚቻለው አማራ ሆኖ ትግሬን መውደድ ይቻላል። የአንድ ብሔር ተወላጅ ሆኖ ሌላውን ብሔር መውደድና መደገፉ መብትም አስፈላጊም ጭምር ነው። ነገር ግን እንደ ሰለሞን ትግራዋይ ለመሆን የግድ አማራነትን መካድ ግን አስፈላጊ አልነበረም። አንዳንዶች እንደሚቀልዱት ደግሞ ሰለሞን ተካልኝ ያደረገው ልክ ጌታን እንደ ግል አዳኛቸው አድርገው እንደሚቀበሉ አንዳንድ ግለሰቦች ደጋግሞ አማራነቱን ክዶ ተጋሩ መሆኑን መመስከሩ ነው። አንዳንዶች የሰውየውን ዥዋ ዥዌ ትንሽ ረዘም አድርገው ይገልጹታል። ሰለሞን ተካልኝ በመጀመሪያ በነፋጤ ከአማራነት ወደ ኦሮሞነት ከተቀየረ በኋላ ቀጥሎ ደግሞ በዳያስፖራ ትግል ከኦሮሞነት ወደ አማራነት ተመልሷል። በመጨረሻም ከሸራተን የተንደላቀቀ ቆይታ በኋላ አማራነትን ክዶ ቆይቶ በመጨረሻ ወደ ተጋሩነት ተቀይሮ በጅምላ ሲሰደብና የጅምላ ግድያ ቀስቀሳ ሲያከናውን ቆይቷል። የሰውየው ረጅምና አድካሚ የመገለባበጥ ጉዞ የነፍጠኛን ጥላቻ እንደ ስርዓቱ ዋና ፖሊሲ አድርጎ ይጠቀምበት ለነበረው ኢህአዴግ ሰርግና ምላሽ ሆኖለታል። ያም ሆነ ይህ ጽርቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም እንደተባለው ሁሉም ሰው መጨረሻው በሞት ይደመደም ዘንድ ግድ ስለሆነ ከሞት በኋላ ስማችን በመጥፎ ግብራችንና በክህደት እንዳይነሳ፣ እንዲሁም መጪው ትውልድም እንዳያፍርብን ሁላችንም ትምህርት መውሰድ አለብን የሚለው የሚያስማማ ሀሳብ ይመስላል። በህይወት እያለን ቅን አስበን ጥሩ የምንሰራበት የበደልነውን የምንክስበት ያጠፋነውን የምናርምበት ስራ ለመስራት መትጋት የተገባ ይሆናል። አለበለዚያ በህይወት በነበርንበት ወቅት የሰራነው አወዛጋቢ ስራ እስከ ሞታችን ድረስ የሚከተለን መሆኑ አያጠያይቅም። በኢትዮጵያዊ ወግ አስከሬናችን በአግባቡ አፈር እንዳይነካው ብቻ ሳይሆን ቀብራችንም በድብቅ የሚከናወን ከመሆኑ አይዘልም። ጠብ ውስጥ መግባት አይፈራም እና ከህዋትም ጋር ከሻቢያም ጋር ከሌላውም ጋር ከሌላውም ጋር መጋጨት መላተም፣ ከፈለገ ሶል ወዲያው ነው የሄደው ነው። ኧረ ከአስክሪን ጋር ጠብ ውስጥ የገቡ ሰዎች ታሳዝኑኛላችሁ። ሞቷል፣ ነገ ትሞታላችሁ። ሁላችሁም በምን እንደምትሞቱ አታቁ። እሱ ምንም ሳይሰቃይ ሳይታመን ምን ሳይል ሳይለምን ምን ሳይል ሊሞት ሀብቱን በሙሉ ጥሎ ነው ሄደው። ሳም ነው ሰለሞን። ለምሳሌ አሁን የአማራ ማህበረሰብ በድፍን እንዴት ይሳደባለ? ልክ አይደለም እኮ ሰው ስለው፣ አይ የሆነ ጊዜ ላይ አመቻችተን የሆነች ነገር በዛች ለዚሁ ፐርፐዝ ብለህ ከምታረግ የሆነ ነገር ሲኖር በዛው እግረ መንገድ ይቅርታ ጠይቄ አልፋለሁ። እኔ ያኔም ሳነሳ እግረ መንገድ ነው እንጂ ፐርፐዝሊ እሱ ላይ ብቻ ተኩሬ አይደለም። እና የሆነ አጋጣሚ ይፈጠራል፣ ግድ የለም እና ያኔ ይስተካከላል ሁሉም ነገር እያለ ነበረ። ግን ሳያስተካክለው ያው እንግዲህ ሞቱ ቀደመው። ያንን አቋሙን ለምንድነው ሰው እንደ ነጌቲቭ የወሰደው? ማለት ጥቁር ቀላል ያልሆነ ሰው ወደ ሻዕቢያ ወደ ምናምን እየሄደ ባለበት እሱ ግን እንዴት የትግራይ ህዝብ የጨፈጨፈ አካል ጄኖሳይድ የፈጸመ አካል ሄደህ ትጣመራለህ ብሎ የእነ ደብረጽዮን ቡድን ሲወቅስ ሰው ለምንድን ነው በኔጌቲቭ ያየ እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለምትሆኑ እና አመሰግናለን መረጃዎቻችን ለሌሎች ይደርሱ ዘንድ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ እንጋብዛለን። በሌላ መረጃ ዳግም እስከምንገናኝ ሰላም። ከህዋት ጋር ምንድነው ያለ? ከህዋት ጋር ምንድነው ያለ?

አያም ወያኔ ግን ህዝባዊ ወያኔ ሐርነት ትግራይን ታውቀዋለህ? ታውቃቸዋለህ? አዎ፣ ከሽፈረሹ ጉጤ ጋር ነው ህዝባዊ ወያኔ ሐርነት ትግራይን ታውቃቸዋለህ? እዚህ ምደምቶ ከኛ ዓመቱን የህዝባዊ ወያኔ ትግራይን በዓል የምስረታ በዓል ላከብር ትላንትና መጥቼ በደመቀ ሁኔታ አክብሬ ጀግንነታቸውን ገልጬ እነሱ ፊት ቆሞ ስለ እነሱ መመስከር ጀግንነት እንደሆነ ተናግሬ፣ ስለዚህ ያቢን ያቢን መንግስት አደግፈን ማለት ነው።

ወያኔ ጥሩ ወያኔ ታውቃለ፣ ወያኔን በደንብ አውቃለሁ። ለዛ ነው ብዙ ሰዎችን አዋሳ ላይ ብዙ የገደላቸው ወያኔ ጥሩ እኔ ሰለሞን ተካልኝ መሃሪ ወያኔ ነኝ። በጣም ደስ ይላል ወያኔ ስለዚህ፣ ሽፈራው ሽፈራውን በደንብ አውጣ፣ ከዚህ ከዚህ ውስጥ አውጣ። ሽፈራውን በደንብ አድርገህ ቅረፅ። ሽፈራው ሽጉጤን አውጣ ወያኔ ሽግር፣ ሽፈራው ሽጉጤን አውጣ ከዚህ ውስጥ እኔ ሰለማን እንደምታወጣ አላግረውም። አዎ፣ ሽፈራው ትናንትና ከወያኔ ጋር አብይ አህመድ የአንተ ፕራይም ሚኒስትር እንጂ የእኔ ፕራይም ሚኒስትር አይደለም። ላይሆን ይችላል ችግር የለም። ከህወሓት ጋር የምታደርጉት የምትደልቱን ነገር የፕራይም ሚኒስትር ነው እንጂ የኔ ፕራይም ሚኒስትር አይደለም። ዱ ዩ ኖ ሂዝ ኔም? መሸርፈት መሸርፈት። ያንተ ፕራይም ሚኒስትር ብዙ ማሳካሮች አሉ ኢትዮጵያ ውስጥ የተከሰቱ በዛ ትጠየቃለ። እዚህ መጥተህ አሜሪካ ውስጥ ትኖራለህ አይደል? ላብ ያመዳ ጥሩ። ለአንተ ፕራይም ሚኒስትር ነገር የለም ችግር የለም። ፕራይም ሚኒስትር ናት ፎር ሚ